ሁለት ዓመት ይሆኗል ግን የበለጠ ደሞ ወደድኩኝ። ስትለያዩ ከበፊቷ ፍቅረኛ ጋር ስትለያዩ፣ አሁን ምን ሊሆንልሽ? ምን በለኝና አርገኝ በቃ

ወይኔ አምላክ እግዚአብሔር ያክብርልኝ፣ በእውነት እግዚአብሔር ያክብርልኝ። በጣም በጣም ነው የማመሰግነው። እኔ በዚህ ልክ የወደደኝ ሰው ማለት በአድናቆት ደረጃ ግን ከአዳማ ድረስ ጌታ ምስክር አይሆ አሁን ተመልሰሽ አዳማ ነው የምትሄጂው? አይ የምሬን ነው። እኔም እናንተም እኩል ነው የደነገጥ ነው እግዚአብሔርን የመሬ ነው። መቼ ተነጋግራችሁ ነው? ቆይ እንዴት እንዴት እንዴት? እኔ አላውቅም ይሄን ሁሉ ነገር። ከሳምንት በፊት ነው ያወራችሁት? ከዛ ምን ምን ምን ማን ነው ያወራሽ? ጆሲ ነይ ያለሽ? ዛሬ ሶታ ነገር አለ እንዴ? ምን ነገርኳት እኮ እንደት እንደት እውድሻለሁ እንደት ናሆም የምን መሰለህ ፍቅር መላመድ ነው። ገብቷል? ፍቅር መላመድ ነው። ሁሉም ነገር ስቴፕ አለ። ኖር አይደለም ልነግርህ እኮ ነው። አሁን እያስገደድን አይደለም። ፍቅር መላመድ ነው። ጊዜ ይፈጃል። አሁን ስቴፖቹን እንደውም እሷ አፋጥና እየተናምረች እንደው፣ ከዚያ በዛ አጋጣሚ አድናቆት ነው። እንተሳለ አላንተ አንተ እየገገምህ ነው። በጣም ፋራስ ነው ማለት ነው። እና መላመድ አለው። ቀስ በቀስ አሁን ከኢንተርኔት ወደ አካል መጥቷል። ከዛ ከዚህ የተገናኛችሁ ያለው ነገር እንዴት ነሽ? እንደ ዝምድና ያለውን ነገር ገብቷል። ዛሬ እንዴት ዋልሽ? እናም ቢይጠይቅ ወደፊት የሚፈጠረው ነገር መዳና ላይ የሚያቀርብ ለሱን ነው አይሻል

ከዛ በኋላ በጣም እንደምትወደኝ ቲሸርቴ እንዳሰራች ሁሉም ነገር ይህና፣ ተረዳህ። አንተ ምን ያህል መስዋዕት እንደምትከፍል ተረዳህ? አዎ። አይ፣ በቃ ይሄ መስዋዕት ነው። አታ ከዛ ስ እኔ ደሞ የከፈልኩት መስዋዕት ነው። እኔም እንደምወድሽ አልኳት። መስዋዕት ነው። እኔ ፍቅረኛ አለኝ። ምን ሆነህ ነው አንተ? መስዋዕት ነው። ሙሉ ስቶሪውን ላሳየህ።

ምን አይነት የፍቅር ታሪክ ነው! ሙዚቃ ምርጫ ራሱ የራሷ

ላይ የምኛለው አንዴ። ኖ ሌላ ነገር አይደለም፣ እመነኝ። ታንሽ የፎዚዬ እኔና አሁን ይዘነ በቃ ምን ችግር አለው? ምን ችግር አለ አንተ? እኔ ጌታ ምስክሬ የምር ደንግጫለሁ፣ እንጂ በጣም ደስ ብሎኛል። እንኳን መጣሽ እንኳን አየሁሽ። አመሰግናለሁ ያ

ምን ነው እምዬ? ስለዚህ ቀጣይ ሳምንት ፕሮግራም አለ ማለት ነው? በእህትነት ነግረሀት አለ። በቃ ዋናው እሱ ነው የሚፈልገው። ይሄ ጅማሬ ነው እ ሳምንት ያሳምረው። አሜን አሜን አሜን። አዎ። ቆይ ቆይ፣ ምን እየተሰማሽ ነው ፎዚ? እየተሰማት ያለው ምን እየተሰማሽ ነው ፎዚዬ?

ብቻ እግዚአብሔር ያክብርልኝ። ፎዚ፣ እናመሰግናለን። በጣም ሙዚቃ አንዴ ቆይ፣ ፎዚ የምትወድልህ ዳንስ አለ፣ የው የሆነ ዳንስ አለ። እሱን ትጋብዘኝ። ምንድን ነው ዘፈኑ? ጤ ነው